የዛሬስኪ ቁርስ አብረን እንስራ ሰላም አለይኩም ወራህመቱላሂ ወበረካቱ የሰሞኑ ንጉፋን በቃ ከዩቲዩብ አጥፍቶኛል እና እንዴት ናችሁልኝ እኔ ያለው አልহামዱሊላህ እንግዲህ ዛሬስኪ ፓስታ ባትክልት እንስራ ወድን አብረን ነው አላችኋለሁ ላይክ ሰብስክራይብ እያደረጋችሁ ሼር አድርጉልኝ አይውና እንግዲህ ይህን ይመስላል። ያምራል። ባይዘ መጀመሪያ ውሃ እንደዚህ ያዘገጃጃለው። ውሃው ከፈላው በኋላ ትንሽ ጨውና ዘይት ጨምራለሁ። ኔ እንግዲህ ሰው ደግሞ እንደሙያው ነው። እንደነገሩ እንደነገሩ አድርገን ነው እኛ የምንሰራው። ሴሞን ጉንፋን ግን ምንሆነው እንደኋላ አላውቅም። የምሬ ነው፣ አስተኝቶናል ማህበረሰቡን ባሉት ወላ ሕፃናቶችማ እንዴት እንትን እንደሚሉት እንደሚቋቋሙት፣ ወላሂ በጣም የሚያሳዝኑት እና ይሁና። ፓስታችን በራሱ ጊዜ እንትን ይላል። እሺ ወደ እሱ ይገባል። ችግር የለውም። እየከታተፍኩኝ ይህንን በጎን እንትን ናደርጋለሁ ማለት ነው። አትክልት ምናምን እየከታተፍኩኝ እያዘጋጃቸው በዛው በራሱ ጊዜ እንትን ወደ ውስጥ ሙሉ በሙሉ ታስገብታላችሁ፣ በማንኪያ ማለት ነው፣ በማንኪያ ወይ በሹካ ምናምን። በሹካ ነው ብዙ ጊዜ እንትን የሚለው ፓስታ የሚመቸው በጣቶቹ ስለሚገባ ማለት ነው እዚህ ከታትፊ ያዘጋጀው፣ ከዛ ካሮት፣ ካውሎ ወይም ደግሞ የአበባ ጎመን ጥቅል ጎመን የሚባለው ሽንኩርት ነው ያደረኩት። ከዛ እሱ እንደዚህ እንቀላቅለዋለሁ ማለት ነው። እንደዚህ ተቀላቀልኩት በኋላ፣ ይኸውና ፓስታዬም በጎን የሰራው ነው። በጎን ደግሞ ይሄ ነው እሱ የሰራው፣ እየሰራው ነው ማለት ነው። ፓስታችን እንደዚህ ደርሷል። ቪዲዮ ራሱ ለመቅረጽ በጣም አሟኝ ስለነበረ ለዛ ነው እንትን ያልኩት እና ብዙም እንትን አላለኝ። ኖርማሊ በአንድ ስልኬ ይዤ ነው፣ አይ ሚን ስልኬን በአንድ እጄ ይዤ ስለሆነ ነው። እሺ ይሄን እላ እንግዲህ እስኪ አሳድጉት። የትውንና ከለሩ እየቀየረ ይመጣል። ካሮቱ ቶሎ አይበስልም፣ በነገራችን ላይ ካሮት አይበስልም እና ብዙ ጊዜ መጠበስ ያስፈልገዋል። እንትን ይላል ቆየት ቴላ ትንሽ ይህም አጠፍፌ እንትን አደረኩበት። እንዳልኳችሁ ነው ስልክ ስለሚይዝ አይመችም፣ ለዛ ነው። ከዛ ውሃ ይጨመርበታል። ያቀዛዋት አለበት እና እንትን ትብታላችሁ ማለት ነው። የተማሪ ቤት ስለሆነ የፓስታ ማጥለያ ምናምን ገና ነው። በቃም ችግር የለውም እንደ ባህሉ እንደ ባህላዊ ያቺን ተቀም። ቀስ በቀስ ያድቃል ማለት ገዛ ይኸውና እንትኑ ትንሽ ዘገያ። እንዳልኳችሁ ይቆያል። በደንብ መብሰል አለበት። ብዙ ካልበሰለ ጣፋጭ ነው ካሮት። በርግጥ ግን በዛው ልክ ደግሞ እንደዚህ አድርጋችሁ እንትን ስትሉት በቃ ጣፋጭነቱ ይነሳል። የምሬ ነው የምላችሁ። ወይ እንትን አይሉት ወይም የሚጣፍጥ ነገር አይሉት። ወር ደግሞ ዝም ብላችሁ ትወር ይሻላል። እንደዚህ እንትን ሳይል ማለት ነው። ካልሆነ ግን ብዙም

እቃ ጋ ማዘዝ የምትፈልጉ ልጆች ካላችሁ ኦርደር አድርጉ፣ አበረታቱ። እንግዲህ አንዳንድ ነገሮችን ግዙ፣ ሸምቱ። ቆንጆ ቆንጆ እቃዎችም አሉላችሁ እዚህ ጋ ትመርጣላችሁ ማለት ነው። አይ ኖ ቪዲዮ ወደኋላ አካባቢ ላይ ሆኖ ነው እንጂ

ከለሩ በጣም ነው የሚያምረው። በነገራችን ላይ እንትን ያያችሁት ከለሩ በጣም ነው የሚያምረው። ቆንጆ ነው ከለሩ፣ እንደዚህ የሚያምር ነው። ፓስታ ላይ ደግሞ አይታችሁታል። ቆንጆ ነው፣ ጣፋጭ ነው። እንደዚህ በርበሬ ነገር ምናምን መብላት ለማትወዱ አሪፍ አማራጭ ነው። ላችኋለሁ እንግዲህ ያው በርበሬ እየቀነሰ ነው፣ አብሽ ችግር የለውም የበርበሬ ዋጋ እንኳን ችግር የለውም። ግን እንዳማራጭ ለህጻናቶችም ምናምን በዚህ መልኩ ብታስጀምሯቸው አሪፍ ነው እና እንግዲህ ይሄን የመሰሉ እቃዎች አሉላችሁ። እስኪያቸው እነዚህ ሶስት ሴሮች ናቸው አምስት ሺ አምስት መቶ ናቸው። በጣም ቆንጆ እቃዎች ናቸው ነው ርጃቸዋለሁ በጣም ነው የሚያማምሩት። እነዚህ ሻይ ቡሶች ደግሞ ሁለት ሺህ አምስት መቶ ብር ናቸው። እነዚህ ማለት ነው ስድስቱ ፍሬ ጎልደን ናቸው፣ ከለር አላቸው በተለያዩ በልሙጥም ዲዛይን ባላቸው አሉት። እነዚህ ማለት ነው ሰርቪሱ ደግሞ ይህ የምታዩት ስሪ ፒስ ነው፣ ስምንት ሺህ ብር ነው። ስሪ ፒስ ነው ሶስት ነው፣ በጣም ትልቅ ነው እና እስከ እሱ ሆኖ ስድስት ሺህ ብር ነው ማለት ነው። ይሄ ያቾቹ፣ እነዚህ አሁን በጣም የሚያማምሩ እቃዎች ናቸው። እነዚህ እነዚህ ኖርማሊ እቃዎቹ በጣም ቆንጆ ናቸው፣ ግን እንትና ይሄም ድሬ ሸክላዎች ናቸው። እነዚህ ራሱ አያቸዋቸው ያው ጥንቃቄ ሚያስፈልጋቸዋል፣ እንጂች ማለች ይሄ ረከቦት ደግሞ በእንትኑ በመስተዋቱ ከሆነ እንትና ለው ጋቻ ሰርቪስ እና እንትኑ አሚን ረከቦት ሆኖ 3500 ብር ነው። በጣውላው ከሆነ ደግሞ ሾርት ቪዲዮ ላይ የለቀቁት ማለት ነው። እሱ ከሆነ ደግሞ 4500 ብር ነው ማለት ነው። ቻት እና እንግዲህ ኦርደር ማለት ትችላላችሁ። ስልክ ያላላችሁ ዲስክሪፕሽን ላይ መላክ የምትፈልጉ ማዘዝ የምትፈልጉ ልጆች ካላችሁ ማለት ነው።